እስቲ ማለት ነው። እስቲ ወንድ የሆነ ጎበዝ የሆነ እኔ ወንድ ነኝ አለ እውነት የወንድ ሱሪ ታጥቅ ያለው እኔ ጎበዝ ነኝ፣ ጀግና ነኝ አለ ሩታን ጫፏን ይንካት ማለት ነው። አይደለም ጫፏ ልትነኳት ማለት ነው። ሩታ በተራመደችበት አስፋልት አትራመዱ። ልንገራችሁ እና ማለት ነው ሲቀጥል ማለት እናንተ ፊት ለፊት ሆናችሁ ሩታ ከጀርባችሁ የምትራመስ ከሆነ ዞር ብላችሁ እንኳን አታያትም ማለት ነው። አንገታችሁ አቀርቀራችሁ ነው የምትሄዱት። እስቲ ጎበዝ ከሆናችሁ እናንተናችሁ ጎበዝ ማለት ነው፣ ሩታን ጫፋን አንድ ሰው ይንካት ማለት ነው። በዚሁ አጋጣሚ ማለት ነው የምትልኩትን ብር ማለት ለእናታችሁ ላኩት። እስቲ እናታችሁ ቡና ትግዛበት፣ ቡና ፍልታ ትመርቃችሁ ማለት ነው። ምድረ ቅንቅናም ሁላ ማለት ነው፣ ተው እንጂ። እንዴ ጭራሽ ሩታን ማሳሰር አለብን፣ ማገድ አለብን። ወንድ የሆነ ያግዳት እንጂ ጎበዝ የሆነ እናንተም እኮ ብልጥ እንደሆናችሁ ማለት ነው። እኛም ብልጥ ሆነን ተነስተነባችኋል ማለት ነው። የሩታና የአብርሽ ጠላቶች ማለት ነው፣ በያላችሁበት ማለት ነው። እያንዳንዳችን አለን ማለት ነው። ነገሩ ሳይበዛ ነገሩ ሳይከር ማለት ነው። አብርሽና ሩታ እንለያያል ብላችሁ አቅዳችሁ የተነሳችሁ ሰዎች ማለት ነው፣ አርፋችሁ ተቀመጡ ማለት ነው። እውነት ነው የምላችሁ የሰው ሚስጥር ማይወጣ እንዳይመስላችሁ፣ ዛሬ ማለት ነው በሰበሰባችሁት ነገር እያንዳንዳችን አለንበት፣ በአብርሽን በኩል በሩታም በኩል ማለት ነው። ነገር ግን ምን አለመሰላችሁ ብንከባበር ክብር ቢኖረን ማለት ነው። ሩታና አብርሽ መሀል እየገባችሁ የምትበጣብጡ ሰዎች ማለት ነው። እና አብርሽና ሩታ ደግሞ ዛሬም ነጌም አንድ ናቸው። ማንም ሊለያያቸው አይችልም። ትዳራቸው በጣም ይፈልጉታል። በጣም ይዋደዳሉ፣ ይፋቀራሉ ማለት ነው። በመሀላቸው ገብታችሁ አትበጥብጡ። ሞሩ፣ እንኳን ስለ አብርሽን ልተወውና ማለት ነው። ሩታ ላይ የምታረጉት ነገር ስነስርዓት ይኑራችሁ። አንድ እርምጃ እንድታር እንድትራመዱ አንፈልግም ማለት ነው። እናንተም ሩታን እንዲጠምዳቸው እንዳያዛቸዋት ማለት ነው። እኛም ጠምደን እንይዛቸዋለን ወይም የእናንተ ሕይወት ወይም የእኛ ሕይወት ማለት ነው። ይሄ ጎበዝ ከሆናችሁ ማለት ነው። ደግሞ እየመጣችሁ የአብርሽና የሩታ ደጋፊዎች ወይም ደግሞ የሩታና የአብርሽ የሚሰሩ ቪዲዮ አንዳንዳችን ታውቁናላችሁ ምን ምን እንደምንሰራ ምን እንደምንናገር ማለት ነው። እኛ ወይስ እናንተ የባሰ ይታያል ማለት ነው። እንግዲህ ሚዲያው ዘንድሮ ማለት ነው በእንደዚህ በጭቅጭቅ ይለካላችሁ። ሩቲን ጫፏን ንኳት፣ አንድ ነገር ትኑር ሩቲ ማለት ነው። አይደለም ተመታ ወይስ አንድ ነገር ሆና አንድ ጉዳት ቢደርስባት ተጠያቂ የሆናችሁ ሰዎች አንድ ባንዳችሁ ከእነ መረጃችሁ አለን ማለት ነው። ይልቁንስ ሳትበሉት ያደረጋችሁት ነገር ወደ ራሳችሁ መልሱት ማለት ነው። ውርደስ አይከተላችሁ ማለት ነው። ሩታ ማለት ማንም አይነካትም ጫፏን አትነካም። ወደዳችሁን ጠላችሁም፣ በዩቱብም ሆነ በቲክቶክ ሆነ ሩታ ናት የምትመራችሁ ማለት ነው። የአለቃዋ ሩታ ናት። ሩታና አብርሽ ማንም አይነካቸውም ማለት ነው። ተናግረናል ማለት ነው። ስነ ስርዓት ይኑራችሁ ማለት ነው። ስንከባበር፣ ስንዋደድ፣ ስንፋቀር ያምርብናል። ነገር ግን እዚህ ጋር አንዳንድ ሰው የሚያውቅ ሰው ነገር እያበረደ እያለ እናንተ ደግሞ በድብቅ በዛሬ ቀን በዛሬ ሚዲያ በዛሬ በፋሽን ምናምን እኔ ምን ብዬ እንደምነግራችሁ አላቅም። የተለያየ ነገሮች አላችሁ ማለት ነው። ሲቀጥል ሪከርድ አርጋችሁ የምትደልቱ ሰዎች ማለት ነው። የደለታችሁት ሪከርድ አይጠፋም። ከምሬ ነው ሙላችሁ፣ ማንንም ጠይቁ ይሄንን ነገር። አንዳንድ ሰው ልትሸወዱ ትችላላችሁ። ሪከርድ አርገን ነበር አጠፋን፣ መረጃ ነበር አጠፋን የምትሉ፣ ከምሬ ነው ሙላችሁ፣ ማንንም ጠይቁ። አሁን ዘመኑ የሰለጠነ ዘመን ነው ማለት ነው። ምንም ነገር አይጠፋም፣ ይኖራል ማለት ነው። በእርግጥ ከእናንተ ጋር ያጠፋችሁ ይመስላችኋል፣ ጅሎች ማለት ነው። ትጃጃሉ። ሩታ ላይ መጃጃል የለም። ሩታ ላይ ቀልድ የለም። ሩታ ላይ መደራደር አንችልም። ሩታየ ጀግና ሴት ናት፣ ነብር፣ አንበሳ ማንም ማይገድባት ማለት ነው። ምን ስላረገች? ምን ሰራች? እንዴ እንደዛ ከተባለ ስንት ወንጀል የሚሰራ አለ። ስንት ልጅን የሚገድል፣ አባትን የሚገድል፣ ወንድምን የሚገድል አለ። ኢዳችሁ እሱን ለምን አታስገድሉ? ለእሱ ለምን ብር አትልኩ? ዛሬ ሩታ ምን ብላ ነው እሷ ልትከሱ፣ እሷ ልታግዱ? ወንድ የሆነ ያግዳት፣ ጎበዝ የሆነ እውነት። እኔ ይሄንን ነገር በአይኔን ከላየው ከምር፣ ሩታ ወይም ታግታ ወይም አንድ ነገር ሆና አንድ ነገር ቢደርስባት ይሄንን ነገር ከላየው፣ እናንተ ማለት ነው ነጠላ ጫማ ናችሁ ማለት ነው። ምክንያቱም ነጠላ ጫማ ሲካሄድበት አይደለም የሚጮኸው እንደዛ ትንጫጫ ሆናችሁ እንጂ ፋይዳ የላችሁ ማለት ነው። ገለባ ናችሁ። ሲቀጥል፣ ድሮም ገለባ ናችሁ። ስንት ጊዜ በሩታ ላይ እየፎገራችሁ ነበረ? ርከርዳ አለ፣ ስለ አብሩሽ አውርታለች፣ የሆነ ነገር አለ ብተነፍሽ፣ እኛ ርከርዳችንን እናወጣለን ሚዲያ ላይ ብትመጪ ብዙ ነገር ብላችኋታል። ነገር ግን ልጅቷ ሚዲያ ላይ እየመጣች ነው። እኛም ደግሞ ከሩታና ከአብርሽ ጎን መቼም አንለይም ማለት ነው። እናም ደግሞ በአብርሽ አድናቂና በሩታ አድናቂ መሀል ገብታችሁ የምትንሸራሸሩ ሰዎች ማለት ነው እንከባበር፣ ክብር ይኑር፣ አታጣሏቸው። እነሱ በጣም ይዋደዳሉ፣ በጣም ይፈቀራሉ። ነገም ዛሬም ደግሞ አንድ ነን፣ ማንም ሊለየን አይችልም። ነገር ግን ሩታን አንድ ነገር አድርጋለሁ ብትሉ ከራሳችሁ እራሳችሁ አጣለው ስትሉ ሩት አንኳት ጎበዝ የሆነ